አትሌት ገለቴ ቡርቃ ዋሽታናለች። ገለቴ ቡርቃ ዋሽታናለች። ይሄን ያህል ጊዜ በጭንቀትና በሀዘን በለቅሶ አንገቶች ደፍታ ህመሟን ሁሉ ደብቃን ከርማለች። ፓስተር ጻዲቆ ምን እያለ ነው? ቤተክርስቲያን ብዙ አይነት ነው እናንተ ልጆች አሉና ለምሳሌ የእኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትባላለች። ካቶሊክ የሚባሉ አሉ፣ ሉትራን የሚባሉ አሉ፣ ባፕቲስት የሚባሉ አሉ። እናንተ የትኛው ናችሁ? አሉ ሲሉ እኔ አሁን እዚች ጋር ዝም በለ የተባልኩት ሰውዬ ጣልቃ ገባውና በሐዋርያ ስራ መራፍ ስራ ክርስቲያን ተባሉ ይላል። ሌላ ገጽ ላፈልግም ክርስቲያኖችንን አልኮ እርስ ይህን የሚሰጡት ለግርማዊ ለቀዳማዊ ኃይለ ሥላሴ አገልጋዩ ናታን። ዛሬም ኦርቶዶክስን መናገር ቀጥሏል። እዚህ የሆነ ዕጣን ብታጭስለት ያጭስከው ዕጣን እንኳን አይደለም ሰማይ ሊደርስ ከአንተ ቤት ጣራ አልፎ ሄድም። የብፁ አቡነ ዲሜጥሮስ አስደናቂው ስራ የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን በስፋት የምንመለከተው ጉዳይ ነው። መረጃውን በቀጥታ ላይክና ሼር በማድረግ ትብብራችሁን አሳዩ እያልኩኝ በቀጥታ ወደ መረጃችን እናምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው ወላሪ ተቃለ ማምላክ አቅራይ ተማሳሪ ተምረት ቅድስተ ቅዱሳን ንጽህተ ንጹሐን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደ የማዕረግና ክብራቸውም ምስጋና ስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነብታችሁ? እንዴት ቤተሰቦቻችን? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ይህን መረጃ ላይክና ሼር በማድረግ ጀምሩ እያልኩኝ በቀጥታ ወደ መረጃችን እናመራለን። በጣም የተደነቅኩበትን አንድ ነገር ላሳያችሁ። ብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት ዓረብ ኤሚሬትስ ሀገረ ስብከት ሊቀ ጳጳስ ናቸው። ከሰንበት ተማሪዎች ጋር ከአገልጋዮች ጋር መዓል ገብተው ከበሮ ሲመቱ ተካተል እንመለስ። አሁን የተለቀቀውን የብፁዕ አቡነ ድሜጥሮስን ቪዲዮ አይታችሁታል። በጣም የሚገርም ነው። እንግዲህ አንድ ሊቀ ጳጳስ በዚህን ያህል ደረጃ እስኪ ቪዲዮን ተመልከቱት እስኪ እንዳያችሁት እንግዲህ በጣም የሚደንቅ ነው። በዚህን ያህል ደረጃ ዝቅ ማለት በጣም ትህትና፣ ይሄ ነው በቃ። እሳቸው ያላቸው ክብር አለ። ከዛ በኋላ ግን ዝቅ ብለው ከሰንበት ተማሪዎች ጋራ ማገልገል፣ ከዛም ደግሞ እንደገና ከበሮ መምታት። በጣም የሚደንቅ ነው። የሚደንቅ የሚደንቅ በጣም እጅግ አስተማሪ የሆነ ትህትና ነውና እኛም ከሳቸው ተምረን እራሳችንን ዝቅ ማድረግን እንማር፣ ትህትና ይኑረን። ከሳቸው ብዙ የምንማራቸው ነገሮች አሉ ግን ይሄንንም እንማር። ምክንያቱም ይህ ትልቅ ትምህርት ነው። እንግዲህ ሁላችንም ትህትናን ከእርሳቸው እንማር ዘንድ ይህንን ቪዲዮ አሳየዋቸው። የብፁዕነታቸው ቡራኪያቸው አይለያ። በጣም የወደድኩት ቪዲዮ ነው። ብፁዕ አቡነ ዲሜጥሮስ ይሰኛሉ። ምናልባት ማታቋቸው ሁላችሁም ግን ታውቋችኋላችሁ ብዬ አስባለሁ። የሊባኖስ የተባበሩት አረብ ኤምሬትስ ሀገረ ስብከት ሊቀ ጳጳስ ናቸው። የቅዱስ ሲኖዶስ አባል ናቸው። ትሁት ደገኛ ናቸው። በተደጋጋሚነት እንደም የሆነ ሕፃን ልጅ መስቀላቸውን ሰጥተው አክፈት ምናምና አስታውሳለን። ምናልባት ያን ቪዲዮ ያያችሁ ታውቃላችሁ። ዝቅ ብለው ከበሮ ሲመቱም እንዲህ ይታወቃሉ። አሁን ደግሞ እንዲሆነው ታይቷል። በተለይ በስደቱ ዓለም ያላችሁ ብፁዕነታቸው ብፁዕ አቡነ ዲሜጥሮስን የምታውቋቸው በቅርበት ማለት ነው ወይ በአገልግሎትም የቀረቧቸዋቸው እስቲ በኮመንት አስቀምጡልኝ ብፁዕነታቸው ምን አይነት አባት ናቸው አስፍሩልኝ እስቲ ሁላችሁም ወደ ቀጣይ መረጃችን እናምርሀ ፓስተር ጻዲቁ አብዶ እንዲህ ይላል ማን ናችሁ እናንተ ሃይማኖታችሁ ምንድን ነው አሉ ክርስቲያኖች ነን የልጅ ነገር ክርስቲያን ብዙ ብዙ አይነት ነው አባባ ጃኖ ናቸው። ክርስቲያን ብዙ አይነት ነው እናንተ ልጆች አሉና ለምሳሌ የእኛ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትባላለች። ካቶሊክ የሚባሉ አሉ፣ ሉትራን የሚባሉ አሉ፣ ባፕቲስት የሚባሉ አሉ። እናንተ የትኛው ናችሁ አሉ ሲሉ እኔ አሁን እዚች ጋር ዝም በላይ የተባልኩት ሰውዬ ጣልቃ ገባውና በአዋርያ ስራ ምዕራፍ 11 ክርስቲያን ተባሉ ይላል። ሌላ ቅጽ አንፈልግም። ክርስቲያኖችንን አልኮ አሁን እርሱ ይሄን የሚሰጡት ለግርማዊ ለቀዳማዊ ኃይለ ሥላሴ ልጆች ነን። የአስራ አምስት ዓመት ሁሉ ዘመኞች አሉ። ነገር ይልቅ አሁን ማን እንደሆናቸው ጠጋ እሺ ማን ከዛ ደግሞ ይሄ ደግሞ የትኛው ነው አሉ። ከዛ ሰዎቹ ዛ የቆሙትም ምናምን መኪና ውስጥ ያሉትም ጴንጤኮስቴዎች ናቸው ምናምን አሉ። ከዛ እኔ አሁንም እንትን ሲለኝ እንደ ጃንሆይ አልኩ። ህገ መንግስት አንቀጽ አርባ ሃይማኖት የግል ነው አገሬ ጋራ ነው ይላል አይደለም? እ ሃይማኖት የግል አገሬ ጋራ ነው አይደለም ይለው አልኩ። ከዛ አየሁኝና እንደዚህ አንተ ልጅ እሱንም ያልነው እኛ ጃንሆይ ማለት ነው ኮመንቶቹን ገብቼ ሳይ ነበረ። ይለፋችሁ ለማንኛውም ግራ ይገባል። ምክንያቱም ንጉሰ ነገስት አጼ ኃይለ ሥላሴ ወይንም ጃን ሆይ ያላቸውን ቦታ እናውቃለን። የንግስናቸውን ክብር እናውቃለን። በሃይማኖትም ያላቸውን ጥንካሬ እናውቃለን። እና እንዲህ አይነት ንግግሮችን እርግጥ በዛ ጊዜ የነበረው ፕሮቴስታንቲዝም ያን ያህል ገኖ እንዳልነበረ ታሪክ ምስክር ነው። ምክንያቱም መግነን ብቻ ሳይሆን በአጠቃላይ ራሱ የለም ማለት እስክንችል ደረጃ የሚያስደፍር ነበረ፣ በንጉሰ ነገስቱ ጊዜ የነበረውን ማለት ነው። እና ያው እንግዲህ ታሪኩ ምናልባት እውነትም ሊሆን ይችላል ላይሆንም ይችላል። ብቻ ተነግሯል፣ እሱን ማድመጡ የተሻለ ነው። ፈጣሪ ሲሰጥ በፍላጎት ልክ ይሰጣል። አስደናቂውን የባለ ታሪኳን ነገር አድምጠን እንመለስ። እግዚአብሔርን ነው የሚለው በጣም ስለተደረገልኝ ይህንን መናገር አለብህ። ፒሎትሽ መቁረጥ አለበት። ከዚህ በኋላ ልጅ እንዳታስቢ ሪስክ ሻይ ነው፣ ስለዚህ መከላከል ነው ምንችለዋል። በጣም ደነገ ልጆቼ ወንድ ያስፈልጋቸዋል። ወንድም ልጅ እንዲኖረኝ ይፈልጋል። ምንም ነገር አላደረግኩም። ንስ አባቴ አወራች። ምንም ነገር ሽንት ተሽ ሂጅና ከእግዚአብሔር ጋር አብሬ እምትኝ ያልገባኝ ግን ሂጅ እስኪ በቃ እምባው ይቁም ሂጅ አሉኝ። የት ሊድ ስላቸው፣ ደብረ ሊባኖስ ብዬ ሄድኩኝ። እዛ ልክ እዛ ደርሼ ያረፍኩባቸው እናት ልክ ለሊት 11 ሰዓት ላይ ለመጠመቅ ልቅ ለለወጣ ስል መድኃኔዓለም ሂጂ አሉኝ። እዚህ ድረስ መጣሁ። ለምንድን ነው ደግሞ ቦታ የምቀይረው? አልቀይርም ወይ የመጣሁት ደብረ ሊባኖስ። ከዛ ግድ የለሽም ልጄ ሂጂ አሉኝ። እኔ ሀረር መድኃኔዓለም ጋር የምጸልይባት ቦታ አለች፣ እኔ እና እግዜር የምንገናኝባት፣ በቃ አገኘሁት የምልበት ልክ እዛ ያሉኝ ቦታ ሲሄድ ያ ቦታ ነው፣ ቦታ እራሱን ነው የሚመስለው። ቃለቀስ ስለ ልጆቼ፣ ስለእኔ፣ ነገ ስለምወልደው፣ ስለፈለኩት ስለነበረው ልጅ ግን እንድኖር ጸሎት አደረኩ በጣም አሁን ነገ ሊሄድ ነው። ድኛ ይሁን እውነትም ባዬ ከኃጢአቴ አልፎ በልጅነት መንፈስ ይቅር ብሎኝ ይሆን ጊዜ አላቅ። ምክንያቱም የተቆረጠ ምናምን ነገር የለኝም። እንዴት ነው መዳኔንም ማቀ ከዛ ተንበርክኬ የመጨረሻውን ጸሎት ላደርግ ስል በመቋሚያ ሰው መታ። ሲያልፉ ማለት ነው አይናቸው ማያይ ትልቅ መነኩሴ እናት ሲያልፉ ነው የመቱኝ። እዛ እንዲህ መተላለፊያ ላይ ስለሆነ የተንበረከኩት፣ ይቅርታ ይኔ እናት ብዬ ብድግ ብዬ ልሂድ ስል የታለጡ ትሻል አምጮ ልጅ ከዛ እሺ፣ ግንባሬ እንሳሙት ከዛ ሆዴ አካባቢ ነኩኝ። ከዛ ማሆይ ሰሙኝ ረበሽኮ ታደል ጸሎትን አልኩ። አይ ልጄ አረበሽ ሶስት ሆነሽ ነይ ያሉ። ኧረ እኔ አልፈልግም፣ የምን ሶስት እኔ አልፈልግም። ልጅ በሁለት ድጋሜ ለልጆቼ ብቻ ሙሉ ሆኜ ልቀጥል። አዎ አይ እኔ እኮ ማናል ተመልሰሽ ለምስጋና ነው ያሉ። በጣም ደስ አለኝ። አመንኩ። አልቅሻለሁ፣ ባይታብሰዋል። ተንበርክክ ያለው ተነስቻለሁ። ስለዚህ በማላቀው ባላየሁት ህመም ነው የታመምኩት። በቃ እግዚአብሔር ሰምቶልኝ ሐኪሙ እሱ አልትራሳውንድ እንዳየኝና የሆነ ነገር እነግርሻለሁ አለኝ። እሺ ነገር ከዛ ተዘጋጃ ለ እሺ አልኩት። ወንድ ነው ያረገሽው አለቀስኩ። ምናምን የሰጠኝ እግዚአብሔር ነው። ሲሰጥህ ደግሞ በፍላጎት ልክ ይሰጥሃል እግዚአብሔር አዎ እኔ ያስፈለገኝ ያ ወንድ ነበር። አዶኒ ናሳቀፈኝ እግዚአብሔር። በጣም ደስ የሚል ታሪክ ነው። ብዙዎቻችን ከዚህ ታሪክ ላይ እኛም ባለ ታሪክ ሆነን ይሆናል። የእሷ የእምነት ጽናት፣ ለእግዚአብሔር የሰጠችው ቦታ፣ በስተ መጨረሻም ወንድ ልጅ ያሳቅፏታል። እግዚአብሔር የተመሰገነ ይሁን። በጥበብ እና በሞገስ እግዚአብሔር ያሳድጋት፣ ያሳድግላት ከማለት ሌላ ምንም የምንናገረው ነገር የለም። ወደ ቀጣይ መረጃችን እናምራለን። በቀጣይ መረጃችን የምንመለከተው ባሰሩ ይላታል ኢትዮጵያ ቤተ ክርስቲያንን እንዴት ባለ መልኩ ኦርቶዶክስ ተዋሕዶ እናታችንን ሲናገር እንደነበር እንካታል። ሰው በእግዚአብሔር ፊት ጃንጥላ አቅርቦ ሞገስን ሊያገኝ አይችልም። ምክንያቱም እሱ ፀሐይ አይመታውም፣ ዝናብ አይነካውም። እዚህ የሆነ ዕጣን ብታጨስለት ያጨስከው ዕጣን እንኳን አደለም ሰማይ ሊደርስ ከአንተ ቤት ጣራ አልፎ አይሄድም። አሁን ሰው ለምንድነው ስራ ቢሰራው ተራራም የሚወጣው ለምንድን ነው? ቁልቁለት የሚወርደው ምንድን ነው? ኧረ በባዶ እግሩ የሚሄደው ለምንድን ነው? መከራውን ስቃዩን የሚያየው ለምንድን ነው? እንደዚህ ሁሉ ተሰቃይቶ ሲያበቃ ደግሞ መዳንና ለመዳኑን እንኳን እርግጠኛ እኳ አይደለም። በእግዚአብሔር ፊት ትክክል ለመሆን መስቀሉ ብቻውን በቂ ነው። ወደ ህግ ስራ መመለስ መንፈሳዊ ምንዝርና ነው። እንግዲህ የፕሮቴስታንቲዝም ቤተ እምነት በቃ በቃ ድንናል ብለው ስለሚያስቡ እንዲያን ነገሮች ላይ የሉም ለምሳሌ የሚቀርቡ መስዋዕቶች አሉ። ለምሳሌ በቤተ መቅደስ አገልግሎት ላይ የሚቀርቡ መስዋዕቶች አሉ። የከንፈር መስዋዕት፣ የዕጣን መስዋዕት፣ የመብራት መስዋዕት፣ የጉልበት መስዋዕት እየተባለ አለ። እነዚህን ነገሮች አይፈልጓቸውም። ለምን? አንደኛ አይችሉትም ነው። ሁለተኛ ምንድን ነው፣ ጦጣ አልደርስ ያለችበትን ፍሬ አይጣፍጥም ማለች እንደሚባሉ አይነት ነገር ነው። ድንናል ብለው ስለሚያስቡ፣ አንዴ ጸድቅ ያለው ብለው ስለሚያስቡ፣ ቅዱስ ነኝ ካህን ነኝ ብለው ስለሚያስቡ እንዲያን ነገሮችን አያደርጓል። ከዚያ ለቅስ አዳራሻቸው ላይ የፈለጉትን የመሳሪያ የሙዚቃ መሳሪያዎችን በማስገባት አምልኮ በማለት የፈለጉትን ነገር ያደርጋሉ። ጾም የለም፣ ጸሎት የለም፣ ስግደት የለም፣ እጽዋት የለም፣ አገልግሎት የለም፣ የጽድቅ ስራ የለም። ተኝተው ተነስተው እንደፈለጉ ያደርጋሉ። ይሄ ነው የፕሮቴስታንቲዝም ቤተ እምነት አስተምሮ እና መንፈሳዊ ምንዝርና ነው ብሎ ሲናገርም በድፍረት ነው። ነገር ግን እኛ እነዛ ነገሮች የምናያደርጋቸው ኬት ነው ዝምብልና ያመጣ ነው ነው ወይነስ መጽሐፍ ቅዱሳዊ ነው? ይሄንን አለማወቁ ነው የሚያሳዝነኝ። ይድረስ ለዮናታን ይህን ቪዲዮ ለፓስተር ዮናታን አድርሱለት። መቶ ኮፒ፣ ሊንክ፣ ሪፖስት፣ ሼር ዱት አድርጉና በደንብ ቫይራል ይውጣ። አድርሱለት። ስሙኝ፣ በሶስተኛው ና በአራተኛው ክፍለ ዘመን ቤተ ክርስቲያን መንፈስ ቅዱስና መጽሐፍ ቅዱስ እንጥላ ከፖለቲካ ጋር ተጋባች። በአስራ ስድስተኛው ክፍለ ዘመን ከረዥም ዝምታ በኋላ እነ ማርቲን ሉተርና እነ ጆን ካልቪን ጣሉን ሲያነሱ መንፈሱን ግን አልነኩትም፣ ተውት። ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል እነ ጆን ዌስሊ ወጣት ልጅ ነው፣ እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ግን የአዙ ሰው እንደሰማችሁት ለዋና የተናገራቸው ሶስት ዋና ዋና ንጥቦች መልስ እንሰጣለን። የመጀመሪያው ቤተ ክርስቲያን በሶስተኛና በአራተኛ መቶ ክፍለ ዘመን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባቻለ። ይህ ፍጹም ስህተት ነው። እባክህ ፓስተር ከቻልክ ቸርች ሂስትሪን ለመማር ሞክር። በሶስተኛ እና በአራተኛ መቶ ክፍለ ዘመን ለምሳሌ፣ በሶስተኛ መቶ ክፍለ ዘመን ክርስቲያኖች ሲሰደዱ ሲጨፈጨፉበት የነበረበት ዘመን ነው። ሁለት ነገስታት ዲሴስ እና ዲክሊሽያን የተባሉ ነገስታቶች ክርስቲያኖችን ሲጨፈጭፉ የነበረበት ጊዜ፣ በዛን ዘመን ሰማይታት ከሆኑት ውስጥ አንዱ ቅዱስ ጊዮርጊስ ነው። ሁለተኛ፣ ሴንት ሲፕሪያን ኦፍ ካርቴጅ እንዲሁም ደግሞ ሴንት ሳባስትያን እነዚህ ቅዱሳን መከራን የተቀበሉበትና ክርስትና ለክርስትናቸው ዋጋ የከፈሉበት ዘመን እንጂ ከፖለቲካ ጋር ቤተክርስቲያን የተገባችበት ዘመን አይደለም። አራተኛ መቶ ክፍለ ዘመን እንዲያውም ጨራሽ ቤተክርስቲያን የተስፋፋችበትና ክርስትናዋ ያደገበት ጊዜ ዘመን ነበረ። ኒቅያ ጉባኤና ቁስጥንጥንያ ጉባኤ ታላላ ጉባኤ ሁለቱ የተካሄዱበት ዘመን ነበረ አራተኛ መቶ ክፍለ ዘመን ስለዚህ ውሸት ነው ማለት ነው። ሁለተኛ ስንመጣ ከአራተኛ እስከ 16ኛ መቶ ክፍለ ዘመን ውስጥ ቤተ ክርስቲያን ዝምታ ላይ ነበረች፣ ክርስቶስ ቤተ ክርስቲያንን ትቷታል፣ መንፈስ ቅዱስ ከቤተ ክርስቲያን ተለይቷል የሚል ይዘት ያለን ነው የተናገረው። ግን ይሄ እውነት ነው? ይሄ ፍጹም ውሸት ነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ 18 ላይ ለጴጥሮስ ቃል ከገባ በኋላ ቤተ ክርስቲያንን እሰራለሁ አንተ አለት ነህ ቤተ ክርስቲያን እሰራለሁ ካለ በኋላ የጋንም ደጆች አይችሏትም አለ። የጋንም ደጆች የማይችሏት ቤተ ክርስቲያን ነው ክርስቶስ የሰጠ። ሁለተኛም በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ለቤተ ክርስቲያን ቃል ገብቶላታል። እስከ መቼ? እስከ ዓለም ፍጻሜ ድረስ ሶስተኛ ቅዱስ ጳውሎስ እንዲህ ይላል ስለ ቤተ ክርስቲያን ስናገር፣ በኤፌሶን ምዕራፍ 1 ቁጥር 22 እስከ 23 ላይ እርሷም አካሉና ሁሉ በሁሉ የሚሞላ የእርሱ ሙላቱ ናት። የክርስቶስ ሙላቱ የሆነች እስከ ዘላለም የምትኖር እንጂ ክርስቶስ የተዋት አይደለች። ሶስተኛ እነ ሉተርንም ጭምር ነው የከሰሰው ማለት ነው። እነ ሉተር ቃሉ ያለ መንፈስ ቅዱስ ነው የተገለጠላቸው። መንፈሱን እንግዲህ ፓስተር ዮናታን ወይም አገልጋይ ዮናታን ማለት በግሉ ያሰበውና ያመኖን ቀጥታ የሚናገር ሪፍሌክት የሚያደርግ አይነት ሰው ነው። ከዛ በኋላ ከጊዜያት በኋላ አፍሰልስሎ አፍሰልስሎ እውነት ከሆነ ዝም ይላል፣ ውሸት ከሆነ ይቅርታ ብሎ የሚራመድ አይነት ሰው ነው። የታሪክ ፍልሰቶችን እንኳን አይታችኋል። ምን ት የታሪክ ስህተቶች እንዳጋጠሙት በአራተኛና በምናምን ሶስተኛ መቶ ክፍለ ዘመን ቤተክርስቲያን ከፖለቲካ ጋር ተጋባች አለ። ወርቃማው ዘመን የቤተክርስቲያን ታሪክ በነገራችን ላይ አራተኛ መቶ ክፍለ ዘመን ነው። ሶስተኛ መቶ ክፍለ ዘመን ደግሞ ሰማዕታት ዘመን ሰማዕትነትን ሲቀበሉ የነበሩበት የሰማዕታት ዘመን ነው። ከ1960 እስከ 317 የነበረው ዓመተ ምህረት ቤተክርስቲያን ክርስቲያን በሰማዕትነት ስታሳለፍበት የነበረው ጊዜ ነው። ከ317 ጀምሮ ያለው ጊዜ ዘመነ ሊቃውንት እየተባለ ይጠራል። እሱ እንዳለው አራተኛው መቶ ክፍለ ዘመን ማለትም 325 ላይ ጉባኤ ኒቂያ 381 ላይ ጉባኤ ቁስጥንጥንያ የተካሄደበት በርካታ አባቶቻችን ሊቃውንቶችን ያፈራንበት ያገኝንበት ነው። አለፍ ሲል ደግሞ 431 ላይ ሶስተኛውን ጉባኤ ያተረፍንበት ነው። ዝም ብሎ ከመሬት ተነስቶ የሚናገር ስለሆነ ቦታ እርግጥ አንሰጠውም። ገሌተ ቡርቃ ዋሽተናለች ከራሷም ከአንድ ቦቷም የተደመጠውን ሌሎች ወንድሞችም ስለሱ ያሰሩትን አስደምጫቸው ልመለስ። አትሌት ገሌተ ቡርቃ ምን ገጠማት? አስር ቤቶች፣ አራት መኪናዎች ተነጠ ተነጠኩኝ ትላለች በእንባ ጭምር ተሞልታ። በሴፉ ፋንታሁን ሾው በተለያዩ ሚዲያ ላይም የተናገረችውን በጥቂት እናስጨብጣችሁ። ገለቴ ቡርቃ ዋሽታናለች። ይህን ይሄን ያህል ጊዜ በጭንቀትና በሀዘን በለቅሶ አንገቶች ደፍታ ህመሟን ሁሉ ደብቃን ከርማለች። ይች ሴት ኢትዮጵያን በዓለም ሁሉ ያሳየች አረንጓዴ ቢጫ፣ ቀይ ባንዲራችንን በዓለም ሁሉ ያውለበለበች እነዚህን ሁሉ ዓመታትን በሩጫ ሀገሯን ያስጠራች ጀግና ሴት ነች። ይህን ሁሉ ዓመታትን ግን በጭንቀትና በፍርሃት ከርማለች። ይህን ሁሉ ጊዜ እንዴት እኛ ሳናውቅ ቀረን? ገለቴ ቡርቃ ብቻ አደለችም። ስንት እህቶቻችን ናቸው በአረብ ያሉ ሀገራትና በመላው ዓለም በስደት እየኖሩ ገንዘብን ሀብትን አከማቸው በወሮ በላ ወንዶች የተበሉ ስንት እህቶቻችን እንደሆኑ ቤቱ ይቁጠረው። ለገለቴ ቡርቃ ብቻ አይደለም ድምፅ የሆኑት ለመላው ኢትዮጵያን ሴቶች ነውና፣ ጀግኖቻችን ሲጠፉ የጠፉ ብለን መፈለግ ባህላችን ይሁን። በዓለም አደባባይ ሁሉ ጓዳችን ህይወታችን የሚያሳዩልን ጀግና ሴቶች ናቸውና፣ የቪዲዮ ሪፖርት ኮፒሌሽን አርጉት። የመደመር ምልክቱንም መንካት እንዳትረሱ። እኔ ሰው ነኝ። ከዚያም ከወረድኩ ኢትዮጵያዊ የገዛ እናቱ ቤት ስልህ አሁን የራሴ እንዲኖሩበት እሳቸው ጨርቆስ ውስጥ ባቡር ጣቢያ ሰላሳ ሁለት ቁጥር የሚቆሙበት አለ አይደለ? ከእሱ ጀርባ ነበር የሚኖሩት። ከቤታቸው ወደ ውጭ ነው በቃ። የሚኖሩበት ቦታ ጥሩ አልነበረም። መንግስት ሽልማት የሰጣኝ ቤት ውስጥ ነው እዚህ ገርጂ መብራት ኃይል አምጥቼ ያስቀመጥኳቸው እናቱን ራሱ ማለት ነው የሱ እናት እናቴ ነው በማለት ማለት ነው አስቀመጥኩት። እሺ፣ ይሄ ሁሉ ሲደርስብኝ እንግዲህ ያው ንብረት አለ። ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብለ ራሱ ውክልና ተቀብሎኛል። አሁን ይሄ ንብረት ምን ላይ ነው ያለው? ገዳ ይገዳ ያስፈልጋል መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንድሰጠኝ ጠየቅኩት። ጠይቄ ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። እሺ ወደ አስራ አንድ ቤት ነው ከአስራ አንዱ ቤት እኔ የምኖርበት አንዱ ቤት ነው። አስሩ ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው እገዳውጄ ማለት ነው እሺ። ይሄ ቤት ሁሉ በሰው ስም ነው አለው ሲዞር ማለት ነው አንቺ በሩጫ ሕይወት ያፈራሽ ንብረት ነው ንብረት በሙሉ ስንት ቤት ነበር ይገዛሽ? አስራ አንድ አስራ አንድ አምስት መኪና 11 ቤት፣ አምስት መኪና አምስት መኪና ያፈራሹ ሀብት ነው። አዎ ከዛ ውጭ ከባንክ ቤት ውስጥ ያለው ገንዘብ በቃ ይሄ ሁሉ አሁን ምን ነገር በውክልና በባለቤት ስም ነው። በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል። ተቀብሎኛል። ከዛ የሚኖርበት ቤት ብቻ ነው ያለው። እብን እብን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ ማብራት አይል አሁን እሷ እንድትኖር ያመጣውት ማለት ነው። ሙሉ ይቀውም ቤቱ ነው አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቱ እናቴ ናት ብዬ በቅንነት። ይህንኑ ቤት ምን አረጋ፣ ለእናቱ ይሸጣል ይሁ ቁጭ ወበት ያልኩት ለእናቱ ይሸጣል። ከዛ ይሄ ቤት ባለ አንድና ሁለት ደረጃ ፎቅ ናቸው። 147 ካሬ ነጥብ 8 ላይ ያረፈ ነው። መንግስት ነው ሽልማት ተሰጣ ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለአትሌት በሙሉ ሄልሲንኪ የዓለም ዋንጫ ተወዳድረን ስንመጣ ለሁላችንም፣ ሁሉም አትሌት ኢቭን እና ቀነኒሳ ሳይቀሩ ነው የተሰጣን። 1997 ማለት ነው እሺ ይሄንኑ በቃ ቁጭ በሉበት ብዬ ሁሉም ነገር አስተካክዬ ጨርሼ ቁጭ አረኩበት። ይሄንኑ ለእናቱ በሁለት መቶ ሺህ ብር ይሸጣላችኋል። ከዛ በኋላ ማን ነው የምትከሰው? እንግዲህ ቆይ አሁን በሩጫው ዓለም ሀብት ማትረ ማፍራት ይታወቃል፣ ይታወቃል። ከዛ በኋላ ወደ ፍርድ ቤት ሄደ። ጉዳዩ ወደ ፍርድ ቤት በቃ ሄደ። ንብረቱን በቃ መከፋፈል ላይ ልክ ስንደርስ እንከፋፈላለ ከጋብቻ በፊት ያፈራው እራሱ አለኝ። ይሄ ቤት ሁለት ቤት አለኝ፣ ከሰበት ሀገር ያልገባው ገንዘብ አለኝ ብዬ አስመዝግቤያለሁ። አንድ ሚሊዮን ብር ደግሞ አካውንቴ ውስጥ አለ። ትዳር ሲመሰርት የመንደር ውል በሽማግሌ ፊት ተዋውለናል። ይሄ ሁሉ እንግዲህ እያለኝ ነው የተጋባ ነው። የልጅነት ባልሽ ነው፣ የልጅነት ባሌ ነው ከዛ በፊት እኔ ራሱ ያው ከክፍለ ሀገር ሲመጣ ያው ምንም የሚያውቅ ነገር የለም ዛሬ የሚያወራ አማርኛ ራሱ በትክክል አላወራም። አማርኛውም በትክክል አላነብም አልጽፍም ነበርኩ። እዚህ ከመጣ በኋላ ነው ራሴን አስተምሬ ሁሉ ማድረግ የቻልኩት ማንበብም ማጻፍም ማናገርም የቻልኩ። በዚህ ደረጃ ነገሮች ሳይከሩ ከሩ በፊት እንደ ቁጭ ብሎ ነገሮችን በፍቅር ለመፍታት ጥረት አላረግሽም? ሽማግሌዎች ሁሉ ከፍርድ ቤት ተሰጥቷቸዋል። ለስምንት 8 ወራት ያክል ቁጭ ብሎ ዳኝቶናል። አሻፈረኝ ነው በቃ አልፈልግም አለ። እሺ ታዲያ አሁን ይሄንን ንብረት ሁሉ በሰው ስም ነው ያለው። አንድ ቤት ብቻ ቀርቶላታል። አንድ ያረስ ኮምፓክት መኪና ብቻ ነው ግቢ ውስጥ የቀራ ከአምስቱ መኪና። እሺ ይሄንኑ ታዲያ ለምለት ተውላትም ሲባል አይ ይሄንኑ ራሱ የሚኖርበት ቤት የሚገርምህ ነገር ሲፊሻ መስከረም አንድ ተጋባል። መስከረም ሀያ ዘጠኝ ነው በነበረኝ ገንዘብ መስከረም ሀያ ዘጠኝ ውል አድርጌ ነው መሬቱን የገዛ አምስት መቶ ካሬ ነው። 66 ካሬ ላይ ሰርቪስ የተሰራበት ዋና ቤት አልተሰራም። እስካሁን እውነታው ይሄ ነው። መስከረም ሃያ ዘጠኝ ነው ውል ያረኩት መሬቱን በተቀማጩ ገንዘብ። እንግዲህ ከጋብቻ በፊት አለኝ ብዬ አለው አካውንት ራሱ አንድ ሚሊዮን ነበረ። ከሰበት ሀገር ያልገባ ብር አለኝ፣ ቤት አለኝ እና ይሄ ሁሉ ነገር ውክልና ስላለው ወደ ቀድሞ ባለ ቤት ሄደ ማለት ነው። በቃ ይሄ ሁሉ ውክልና በማኖሩ ብቻ እኔ አሁን መጨረሻ ፍርድ ቤቱ አሁን መቼም የኢትዮጵያ ህገ መንግስት እንግዲህ ከጋብቻ በፊት አንድ ሰው ያፈራ በመንደር ውልም በሽማግሌ ፊት ከተፈራረመ የግሉ ነው ይባላል። ይሄን ሁሉ ፊት አላገኘሁም እኔ አሁን ፍርድ ቤት በቀረብኩበት እቆይ። እስከሰበር ሄድሽ? እስከሰበር ሄድኩ፣ ተፈረደለት። እስከሰበር ሄጄ አንድ ምኖርበት ቤት አንድ የሚኖርበት ቤት እንዲካፈል ተባለ። እሱም እሱን የማይመለከት ማለት ነው። ግን አሁን ፍርድ ቤት መቼም ሲፈርድ ግራቀኛ አይቶ ነው። አንቺ አሁን ለምሳሌ በዚህ ጊዜ ሂደት ሁሉ ያፈራሽው ንብረት አይ አይገባሽም ሲባል ምክንያት የሚያስቀምጡት መቼም ይኖራል። ምናልባት የፈረብሻቸው ነገሮች ወይ አንዳንድ ውክልናዎች መሸጥ መለወጥ፣ ወይም ደግሞ አንዳንድ ውክልና የባለቤት የኃይል የማዘዝም አለ። አዎ። በምን ምክንያት ነው? አሁን ሙሉ ውክልና ነው እየሰጠሁት፣ ሙሉ ውክልና ነው ብሰጥም ታዲያ አንድ ሰው አንድ ንብረት ሲሸጥ እኔ ማወቅ አለብኝ አይደል? እንዴ አላወኩም። አሁን ነው ክስ ሲመጣብኝ ብቻ ነው። እኔ 2010 ወደ ልጅ ለማሄድ ነበረ ፕላን አድርጌ ለማውለድ ለማውለድ። አዎ እንጂ እኔ ንብረቴ እንደዚህ ይሆናል እንደዚህ ተደርጓል ምንም ያውቁ ነገር ታሪክ የለም። ምክንያቱም እኔ ስራዬ ላይ ብቻ ነው እያተኮርኩ አለሁት። ምክንያቱም ይሄ አጋጣሚ ነው። አሁን ከሩጫም እንድት አሁን ለምሳሌ በግል ህይወት ያጋጠመች ችግር ነው የሩጫ ህይወትሽ ላይ ራሱን የቻለ ተጽዕኖ አምጥቶብሻል። በሩጫ ህይወት ላይ አሁን አንድ አመት አክል ሰይፉ፣ ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደርሽበት፣ በወንጀል ከሰስኩት። እሺ፣ እንዴት በወንጀል ይከሰሳለሁ በማለት ግድያ መኮራ ተደረገብኝ። ከዛ በኋላ ወደ ፖሊስ ወሰድኩት ጉዳዩን፣ አሁንም ማለት ነው ከዛ በኋላ ስትል ያንን ወንጀል ኦልሬዲ ቤቱ ውሉ ፈርሶ ቁልፉ እጄ ላይ መጥቷል። አሁን እሱ ያለ ውክልና ይሸጠው ገዥዋ ብቻ የቤት በስንት ብሸጥ ጥሩ ነው ባለ 3 መኝታ ነው 500 ሺህ ብር ነው ሸጥኩም ብለው የሸጠውም ደግሞ ወደኔ አካውንት አይደለም። የት ነው ቤቱ አካባቢ ብትለኝ ሲኤምሲ ጀርባ የቀድሞ ሲኤምሲ ጀርባ ከገዝት ሞል ማለት ነው። ይሄ አምስት መቶ ሺህ ብር አምስት መቶ ሺህ ብር ይሸትኮ ብር ውስጥ ያደረገው የኔ አካውንት ላይ አልገባም። ገዥዋም ደግሞ በአምስት መቶ ሺህ ነው ገዛ ነው የምትለው። ስለዚህ አሁን ስቲል አሁን እኔ ብዙ ብዙ ማለት ማፊያዎች ድርጅት አደራጅቶብኝ ስቲል ግድያ መኮራ እየተደረገብኝ ነው ያለው ስቲል ከዚህ የተነሳ እናቴ ልጄ ከምትሞችብኝ ትላንትና፣ ለምኛ ያሳድገሽ የምትወጂ አገርሽን የምትወጂ ሕዝብሽን በማገልገል ላይ የቆየሹ፣ ዛሬ ደግሞ ሕዝብሽን አገልግልሻል፣ አገርሽን አገልግልሻል፣ አስጠርተሻል። ዛሬ ደግሞ ለምኛ ያሳደኩ ልጄ እኔንም አስጠርተሽኛል ከምትሞችብኝ በጡቴ ይጄሻለሁ በቃ ሩጫሽን ቁም ስትለኝ በጣም ይከብዳል። በጣም ስሜት ይረብሻል። ነገሩን ግን እንደምንም ቢሆን ሕግ ይከታተለዋል ብለን እናስባለን። የመጨረሻውን ውሳኔም እንግዲህ ወሰናል ብለን እናስባለን። በጣም ይከብዳል። እንዲያ ነገር በጣም በጣም አሳፋሪ ነው። ጊዜ በሚያውቀው ያው ነገሩን ተከታተለን እናንተና እናስደምጣችኋለን። የተወዳቸው የሰዎቻችን የዛሬ መረጃዎቻችን ይሄን ይመስላል። ወንድማችሁ ምብራቱ ነኝ። መረጃውን ላይክና ር ሼር በማድረግ ትብብር አጋርነታችሁን ማሳየታችሁ እንዳይዘነጋም ያሮስ ምርጫችሁ ስለምታደርጉ እናመሰግናለን። ያሮስ የእናንተም የእኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ፣ አንድ አምላክ አሜን።